መጠረ ደርሶ ስለ ቴንሳ ላሳካናልጠራሰራይህምንም እንዳታስቢ፣ እኔ በሀሳብሽ እጅግ ደስተኛለሁ። ስለዚህ ምንም እንዳታስቢ፣ ሀሳብሽ ሁሉ ይፈጸማል። ለጉዞ የሚያስፈልጉ ነገሮች ሁሉ ተዘጋጅተው ወደ ኢየሩሳሌም ትሄጃለሽ። እኔ በሀሳብሽ እጅግ ደስተኛለሁ። ና ለጉዞ የሚያስፈልጉ ነገሮች ሁሉ ይዘጋጁ። ጉዞ ወደ ኢየሩሳሌም ሁላችሁ፣ ወደዛ ይደረ እድሜ ይስት የኔ ልጅ በንቅስና ዘመን ረጅም ይሁን። አመሰግናለሁ በጣም አሜን። እናቴ እንግዲህ ያቺ ሄደሽ ስለዚህ ሰምሮልሽ ያሰብሽ ተሳርቶ እንድትመጪ እኔ የምኞት ነውናል። አሜን የኔ ልጅ፣ አንተም እስከምመጣ ሰላም ቆይ። በጸሎት አትርሰን እሺ

ኢየሩሳሌም ደርስ አቤቱ ጌታዬ ፈጣሪ፣ ከሀገር ከአገሪሩም ተነስቼ ይኸው አይሁድ ሀገር ደርሻለሁ። ግማደ መስቀልህን ግን እነዚህ ክፉ አይሁዶች የት እንደቀበሩት ሊያሳዩኝ አልፈቀዱም። ከዚህ ሌላ ማንም የሚረዳኝ የለምና እባክህ አምላክ ሆይ እንዴት እንደማገኘው አንተ እርደ አንተ አግዘኝ የተባረክልኝ ሆይ ሰላም ላንቺ ሆይ እነሆ አንተ ማን ነህ እነሆ ከእግዚአብሔር ዘንድ ተላኩ እኔ ቅዱስ ገብርኤል ነኝ ብርሃናዊ መልአኩ አብሳሪው ቅዱስ ገብርኤል የው ከአገሬ ተነስቼ እዚህ መጥቼ ለፋው ደከምኩ እነዚህ ክፉ አይሁዶች ግን መስቀሉን የት እንደከበሩት ሊያሳዩኝ አልፈቀዱ። እባክህን አንታግዘኝ! መስቀለ ክርስቶስ የት እንዳለ ንገረኝ። እነሆ ወልድ በመለኮቱ ስልጣን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ አንቺ በጠየቅሽው መስቀል ላይ ተሰቅሎ የመላእክት ሞትን ስልጣን ሽሮ አጠፋ። እኛ ማህበረ መላእክትስ እንኳን ስለ መስቀሉ ኃይልና ጌትነት መረዳት ተሳነን። ኢየሱስ ክርስቶስ የተሰቀለበትንም መስቀል ክፎች አይሁድ የት ቦታ እንደቀበሩት እኔ አልነግርሽም፣ እኔ ነግርሽም ዘንድ ስልጣን አልተሰጣኝም። ነገር ግን አሚኖስና ኪራኮስ የተባሉት ያሰርሻቸው ሁለቱ ሰዎች አጥብቀሽ ጠይቂያቸው። ይልቁንም ኪራኮስ የተባለውን ወደ አንቺ አጥብቀሽ መርምሬው እርሱም ከመጀመሪያው አንስቶ ሁሉንም ይነግርሻል። መስቀሉንም የት ቦታ እንደተቀበረ ያሳይሻል። እናንተ እነዛ ሁለት ክፉ ሽማግሌዎችን አምጡልን። ረት፣ ስብ ክልረ እናንተ፣ ሁለት ክፉ ሽማግሌዎች፣ የመስቀለ ክርስቶስን አባቶቻችሁ የት እንደቀበሩት አትነግሩኝም? እኔ አላውቅም። አባቶችን መስቀለ ክርስቶስን መሬት ውስጥ አልቀበሩትም። እውነት እንደው ልጆች አባቶቻቸው የት እንዳደረጉ ምን እንዳደረጉ አያውቁም እያልከኝ ነው? እንግዳውስ ነፍሳቸው ከስጋቸው እስከምትለይ ውሰዱና ቀጥቀጧቸው። እባክሽን፣ ንግስቶ እነግርሽ ዘንድ ትንሽ ታገሽኝ። ነፍሳችን ከስጋችን ልትለይ ትንሽ ቀርቷታል፣ በራ ማለቃችን ነው። ከመሞት ይልቅ እውነቱን ልንገርሽ። እሱስ ጥሩ። ከመጀመሪያውስ ለምን እንደዚያ አላረጋችሁ? እስኪናገሩ በልጅነታችን ህፃን ሳለን ከአባቶቻችንና ከአያቶቻችን እንዲህ ሲባል ሰምተናል። ጌታ ኢየሱስ በቀራንዮ መካነ መስቀል ላይ ቀብረው አይሁዶች ገለውታል። ኢየሱስ ክርስቶስ የተሰቀለበት መስቀል ሙታን በማስነሳቱ ድውያንም በመፈወሱ ኢየሱስ ክርስቶስ ከተሰቀለበት ቦታ በጎልጎታ ቀብረውታል። መስቀሉ የተቀበረበት ቦታ ጎል ቦታ ነው። እነሆ ኢየሱስ ክርስቶስ የተሰቀለበት መስቀል የተቀበረበት ቦታ እንዳይታወቅ አይሁዳን እንደሚል ጥብቅ አዋጅ አወጁ። ማንኛውም ሰው ከቤቱም ሆነ ከደጃፉ እየጠረገ የሚያወጣውን ቆሻሻ መስቀለ ክርስቶስ ከተቀበረበት ቦታ ይጥል ዘንድ የሚያዝ አዋጅ ነበር።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 ያለ ዘራ ከድንግል ማርያም ተወልደ ለሰው ልጅ ብለ በመስቀል ላይ ለመከራ መስቀልን ያየ ግማደ መስቀልን ለማግኘት ለፋ። እባክህ እንዴት አድርጌ እንደማገኘው አንተ ግለጽልኝ። ወዳጅ የለይን እሌኒ ሆይ የፈለግሽውንና የደከምሽበትን ዛሬ በጆሮሽ ሰምተሻል። በአንቺ ድካም በልጅሽ ዘመነ መንግሥት የክርስቶስን መስቀል ከተቀበረበት መሬት ውስጥ የመገኛው ጊዜ ደረሰ። መስቀለ ክርስቶስ የተቀበረበት ቦታ እንሆ ዛሬ ይገኛል። እጣንና ሳምጡልኝ ሰው፣ ደም ቢጠቁሙባችሁ ቦታ ቆፍሩ።

ዝማሬችን ይቀበልልን። ትርኢቱን ላቀረቡልን ለእህቶቻችን፣ ለወንድሞቻችን ለአምስቱ ማድባራት በቅንጅት የተሰራ ልዩ የሆነ ትርኢት ነው። ቃልዮትን ያሰማል። ቃልዮትን ያሰማል። ከዚህ በመቀጠል ወደ መጨረሻው ምራ ግብር ላይ እየተቃረበን ያለ ነው። በአባታችን በመልአከ አርያም ቆሞስ አባ ተክለ ሚካኤል ቃለ ምዕዳን ካለ ቡራኬ ይሰጣል። ከዛ በኋላም ካህናቱ ከፊት ሰንበት ትምህርት ቤቱ ጋር በመሆን በጋራ በማጀብ ወደ ደመራው ቦታ ሄደን የጸሎቱ ጸሎት ከተደረገ በኋላ የደመራ መለኮስ ተደርጎ የመራ ግብሩ ፍጻሜ ይሆናል ማለት ነው። እያንዳንዱ ከዚህ በኋላ ታካ የምንገባበት ስላልሆነ የመጨረሻውን ቃለ ምዕዳን እንድታ